በጣም ብዙ ነገር አልፏል። መቼስ በጣም ለምትወዱት ሰው ወተት እንጂ አጥንት አሰጡትም እና እዚህ ሚዲያ ላይ የማይነገር ብዙ ነገር አለና ግን ወላዲታ አምላክ እነቴንም ነው። ኦርቶዶክሳውያን ከምንም ነገር በላይ ልንጸልይ የሚገባው ከምንም ነገር በላይ ልንመኝ ልንናፍቅ የሚገባው የቤተክርስቲያንም ትንሳኤ እግዚአብሔር አይንፈገን አይንሳን ነው ልንችለውና ወላዲታ አምላክ ፍቅሯን በልባችን ጣዕሟን ባንደበታችን ታሳድርብን። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ፣ አሜን። ሰጋ ወንድምህን በእያንዳንዱ ቅስበት ማርያምን ስለአንተ ነበረ ሳስብ የነበረው እና የጻፍኩልህ ይሆን የሚለው ደብዳቤ መቼ ይደርሰዋል እያስባለሁ ና አንድ ነገር ከምን ጊዜውም በላይ ስለ ቤተ ክርስቲያናችን ልንጨምቅበት ልናስብበት የሚገባ ጊዜ ነው ብዬ አስባለሁ። እጅጉን እጅጉን ቤተክርስቲያን ታማለች፣ በጣም ታማለች። በጣም በጊዜ ብዛት አው ዝም ብሎ እችላለሁ ነገር ምክንያቱም ዛሬ እያሳለፈች ያለችውን መከራ ነገር ልታሳልፍ አልፈልግም። አው ብዙ ነገር እያወኩኝ ላልፍ እችላለሁ፣ ግን ይደክማል። በቃ ያ ነገር ይሰለቻል፣ ይታከታል እና አብረን ከቆምን ግን በጸሎት ከበረታም ግን እግዚአብሔር ሁሉንም ያሳልፍልናል ያሻግርና ብዬ አስባለሁ። ማ ወላዲተ አምላክ ሁሉንም ነገር ካሳልፍልን ያሻግርልን፣ መጨረሻውን ወላዲተ አምላክ ታሳምርልን። ሰላም እግዚአብሔር ከሁላችንም ጋር ይሁን። ይረባል፣ ይጠቅማል ይታወራል ሁላችንም በቤቱ ያጽናል። መጽናናት የሚመሰለ በረከት የለምና፣ እግዚአብሔር ያጽና ነው የምለው። ከልባ መሰግናለ የጠበቁሽ አመስገኛቸው የሆነ ነገር ባያቸው

በቃ አንቺ የጸናሽበትን አይነት ጽናት ስጪ። አንቺ ጉልበት ይሄ ነበር ይዳምጣት። አንድ ጸሎት ይሄ ነበር። እሱ ታስሮ እኔ ምንም ማልገደለት ሁሉም ስጠይቀኝ ነበር። ሁሉም ሲያጥናናኝ ነበር። በውዳሴ ማርያም አንድም በረታ ነበር። ይሁን የመንበሪያ ህይወት የመዳኔ ያቆማትና የአጉማ ማርያም የማህበር ልጆች ሁሌ ማታ ማታ እያመጡ ውዳሴ ማርያምን እናደርስ ነበር፣ ለሰባት ቀን ማለት ነው። እና የቅዱስ ገብርኤልነት ነበረ ያለቀው ውዳሴ ማርያም። እና የዛን ቀን እንደሚፈታ ነበሩ ምን ተስፋዬ ነበር። ግን ትልቁን እንድስፋት የሰማነው በለቱ ትላንትና። ግን የሚገርማችሁ ነገር ማለት መጨረሻ ላይ እስከ አንድ ሰዓት ድረስ እስር ቤት ነበር ዛው አካባቢ ማለት ነው እና መጨረሻ ላይ እየጸረ ማለት በቃ እንዲህ ስናወራ አራት የሆነ እንቅስቃሴን ስናወራ የነበረው ምናልባት እንኳን ዛሬ ቢፈታ ደብቄው ነገ በእመቤቴ ቀን ይሄው ዛሬ ተፈታ ብዬ ህዝቡን አንጫጫው አለው ነበር። ስለ ነበረው ማለት እኔነት እሱን ይታሰር እንዲሁ ምናም ምናምን ሲሉ ለነበሩት ማለት ነው። እመቤቴ ተአምራቷ ይሄን ያህል ስለሆነ ማለት ነው። ግን ደግሞ አላሳፈረች ነው፣ እግዚአብሔር በሚያውቀው ማለት ነው። እንዴት የዋስትና ነው ግን በቃ እሷ ሰወረችው እና በእለተ ቀኗ እንዲሆን አደረገችው፣ ይህ ሁሉ ነገር እንጂ እኛ ዋስትናውን ከፍለን ይግባኝ ሳይባልበት አንድ ቀን ሙሉ ያደረ እሷ እንዲሆን ስለፈለገች ማለት ነው። እግዚአብሔር ስለፈቀደች አለ ይሄ ይሁን ስላለ ማለት ነው እና ማናችንም ከማናችን ላይ ይጭ ማመስገን በጣም ሚበደል ብር የሌለኝ እየመሰላችሁ ከፍቅራችሁ ከፍቅራቹ አንጻር ይሄን ላድርግልሽ ይሄ የሚያዩ ይሄ የሆነ ነገር ይዘሽላት ይዬ እያላችሁ ከውጭ ድረስ ሀገር ውስጥም ሆናችሁ ስታግዙኝ የነበራችሁ እግዚአብሔር አላውቅም ምን እንደምላችሁ፣ እግዚአብሔር ይስጥልኝ። ሁላችሁ እየደወላችሁ ስጠይቁኝ የነበራችሁ ይነበራችሁ እጄ ስልኬ እጄ ላይ አልነበረም። በእርግጥ ግን ብዙ ሰው ማግኘት ባልችልም በያዝኩት ስልክ እያፈላለጋችሁ እየደወላችሁ ስትጠይቁኝ የነበራችሁ ስታበረቱኝ የነበራችሁ ማምላክ ተክብራችሁ ላችሁ እና ከምናባ ከጎን የነበራችሁ፣ ቀኑ ሙሉ እስር ቤት ስትሉ ምሳን ኳንሳን በላ አብራችሁ እየዋላችሁ ነበር። የእሱን ቤተሰቦች የእኔም ቤተሰቦች ሁላችሁ፣ ሁላችሁንም እግዚአብሔር ይስጣችሁ። እናት ቀኑ ሙሉ እኔ ልጅን ሳላያት ማታ ነው ማገኛት። እሷ ነች ዛት ምስኩል

በአካውንቱ እንድገባ አንድ ሚሊዮን እናስገባው እያለ የማይሰራው ቪዲዮ አልነበረ። ላይቭ ጊቭ እያለኝ ሁሉንም ኮፒ ሊንክ እያስደረገ፣ አንድ ሚሊዮን አስገብተን ብሩክ እናስደስተው፣ ይሄ ነው ለሱ መክፈል የምንችለው ስጦታ እያለ ሁሌ ማቃን ከሌሊት ሁሌ ሳይተኛ ላይቭ እየገባ ይህንን ስራ ይሰራ ነበር። ሁሉንም እያስተባበረ ላይቭ

አባቢ እግዚአብሔር ይስጥልኝ። አንዴ ዞር ከማለታቸው በፊት መምህር ዲያቆን ዛማን የምንወዳቸው ታላቅ ወንድማችን አንድ ነገር ብለው የእነሱን ቃል ሰምተው ቢገቡ የተሻለ ይሆናል። ድካም ላይ ነው እርግጥ ያሉት ሁለቱም፣ ግን ታላቅ የምንወደው መምህር አለና የእሱን ቃል መስማት ይገባቸዋል ብዬ ስላሰብኩ ነው። መምህር ዲያቆን ዛማ በእንደዚህ ያሉ ነገሮች ላይ ሲገኝ የመጀመሪያው ባይሆንም ሁልጊዜ ግን ያስገርመኛል። በማይመች ሁኔታ ውስጥ እንኳ ከሆነ ወይም በቲክቶክ አገልግሎቱ ላይ እንኳ ባይኖር በእንደዚህ አይነት ወቅቶች ላይ ብቅ ብሎ መልእክቱን አስተላልፎ የሚያጽናና የሚያበረታ ታላቅ ወንድም ነውና እሱ መናገር ይጠበቅበታል። ከዛ በኋላ ሌሎቻችን ያው ትሰሙታላችሁ ቁጭ ብላችሁት ቢሆን እነተሞ አሉ ባሮኬ ድምጽ በመሆን የነበሩ ነትትና ሌሎችም ከታች ያሉ በርካቶች አሉና እነሱን ደግሞ ትሰማችኋላችሁ። ነገር ግን በቆማችሁበት ተሙም ባሮኬ የሚቅርታ ወንዴም መምሪያው መቅደም ስለሚጠበቅበት መምህር ዲያቆን ዛማኑ የምንወደው ታላቅ ወንድማችን መምህራችን እንዲናገር ለሱ ዕድሉን ሰጣ። እሺ፣ ሁላችሁንም ጅጋርጌ አመሰግናለሁ። ቴዶዬ እግዚአብሔር አምላክ ያክብርልኝ። በጣም ነው የማመሰግነው ታናሽነቴን ሳትመለከት ክብረህኝ ይህን እድል ስለሰጠኝ እጅግ አድርጌ አመሰግናለሁ። ዛሬ በጣም በጣም ሁላችንም ደስ ብሎናል። በእናታችን በቅድስት ድንግል ማርያም ቀን በዕለተ ቀኗ ምንወደው ወንድማችን ዛሬ እንዲህ ከእስር ወጥቶ ከሚወዳት ባለቤቱ ከልጁ ጋር አንድ ላይ ስላየ ነው። በጣም በጣም ደስ ብሎናል ሁላችንም እግዚአብሔርን ልናመሰግን ያስፈልጋል። ዛሬ ከትላንትና ጀምሮ ከትዕትናም ጋር እያወራን ነበረ፣ ቪዲዮ ሁሉ እየሰራው ነበረ እና ብዙ ሰዎች ትላንት ተፈቷል ሲሉ፣ አረ አልተፈታም ድምፅ ንሁ ነው እስኪ በህብረት ሆነን ድምፃችንን እናሰማ እያልኩ እያወራ ነበርእና ዛሬ ዛሬ ይፈታል የሚል በልቤ ሀሳብ ነበር። እግዚአብሔር ይመስገን፣ ዛሬ ወንድማችን ተፈቷል። የሐዋርያት ሥራ ምዕራፍ 12 ቅዱስ ጴጥሮስ ሲታሰር እግዚአብሔር አምላክ መላኩ ልኮ ከእስር ቤት እንዳስወጣው ልቃ ሲጽፍልናል እና ዛሬም በእለተ ቀኗ በእመቤታችን በእለተ ቀን ወንድማችን እንዲተፈቶ ሀሴት አድርጎ ስናይ ሁላችንም ሀሴት እናደርጋለን። ስለዚህ ሁላችሁም እግዚአብሔርን አመስግኑ፣ ሁሉ ሊመሰገን የሚገባው እርሱ ነውና፣ እና እግዚአብሔርን አመስግኑ። እናቱን እናታችን ቅድስት ድንግል ማርያምን አመስግኗት። በጣም በጣም በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። ባሮኬ እንወድሃለን በጣም በክርስቶስ ፍቅር እጅግ አድርገን ነው የምንወድህ። በርታ፣ ሁልጊዜ ከጎንነን አንተ እስር ቤት ከገባህ ቀን ጀምሮ ድምፅ ስንሆን ነበረ ነቴዶ ነትህትና የሆን ሁላችንም እዚህ ሚዲያ ላይ በጣም ነው የምንወድ። በርታ፣ በምንም ተስፋ እንዳትቆርጥ እግዚአብሔርን ይዘ ወደፊት ነው እንግዲህ። ሐዋርያት እንዳሉት የኋላውን እየረሳ ወደፊት እንዘረጋለን አይደለ? ወደፊት ተዘርጋ። ከዚህ በኋላ በርታ፣ እግዚአብሔር ካንተ ጋር ነው። እጅግ ግን ነው በክርስቶስ ፍቅር የምንወድ። በቃ ምን ልበል እኔ ከዚህ በላይ ምንም። በጣም ነው ደስ ያለኝ ዛሬ። እግዚአብሔር ያክብርልን። ሁላችሁንም፣ ሁላችሁንም እንኳን ደስ አላችሁ ማለት ወዳለሁ። ተባረኩ። የእግዚአብሔር ሰላም የቅዱሳኑ ተራዳይነት ጥበቃ አይለያችሁ። እወዳችኋለሁ። ባሮክ እወድሃለሁ። በርታልኝ ወንድሜ። ሄዶ ይንማርም አሳዝሜ ራስ ገዛንማርም አሳዝን ሞይ በግስም ቅምንቃት ግልጽ ማሳያ ነው። ይህ የእናንተ ውድቀት ለካ ተረት እንጂ የላችሁም እውቀት ያለ ብዙ ዘመን ሀገር የዘረፈው

ይችላል ለሆዳቸው ሲሉ ስላገኙ ጥቅም በመ ለዚች ትንሽዬ ሕፃን ምን አይነት ክፋት ሊገባኝ አልቻለም። በተለይ ወላጆቿ ደግሞ ይህን ግጥም ጽፋችሁ የሰጣችኋት አካለች መቼም ራሷ ነው የጻፈችው የሚል ሀሳብ የለኝም ግን ይህን ግጥም የጻፋችሁ ሰዎች የመረዳታችሁን ጥበት ላሳያችሁ ትንሽ ሞክራለሁ። በመጀመሪያ ደረጃ ግዕዝ ቋንቋን በአክሱም ዘመነ መንግስት ኢትዮጵያውያን በጠቅላላ ሲነጋገሩበት የነበረ የቋንቋ አይነት ነው። ቋንቋው ደግሞ በዘመን ብዛት እየጠፋ ስለመጣ ወደ ቤተ ክርስቲያን ውስጥ ገብቶ ወይም የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ጠብቃ እዚህ ደረጃ እንዲደርስ አድርሰዋለች ወይም እንዳይጠፋ ታድገዋለች ቤተ ክርስቲያኗ ማለት ነው። ስለዚህ ይህንን ቋንቋ እንደ አንድ ቋንቋ አንድ ሰው ቢማረው ቢያውቀው ሀገሩን ማንነቱን ይረዳበታል እንጂ ከሰውነት አያንስም። ከሰውነትም ደግሞ በላይ አይሆን። ቋንቋ ውስጥ በቋንቋው ስነ ጽሁፍ ውስጥ የተሰነዱ የተሸሸጉ ሚስጥራቶችን፣ እውቀቶችን፣ መረዳቶችን፣ ጥንታዊ ታሪኮችን፣ መዛግብቶችን ግን በራሱ በእውነተኛው ቋንቋ ለመረዳት ለማወቅ እድል ይፈጥርለታል። ለምሳሌ የእስልምና ሃይማኖት አብዛኞቹ ስነ ጽሁፎቹ የተመሰረቱት በአረብኛ ቋንቋ ነው። ያ ማለት ግን አረብኛ ራሱን ችሎ እስልምና ነው ማለት አይደለም። የአረብ አገራት ቋንቋ እንጂ በዚህ ቋንቋ ውስጥ ግን የእስልምና መጽሐፍቶች፣ መዛግብቶችን ነው ይገኛሉ። እኔ ክርስቲያን ስለሆንኩኝ እስልምና የዘላለም ህይወት ይሰጣል ብዬ አላምንም እንደ ክርስትናነቴ። ነገር ግን የአረብኛ ቋንቋ ስሰማ አረብኛም ከእስልምና ጋር አላያይዘውም። አረብኛ ቋንቋ ነው። እስልምናም ከመኖሩ በፊት የነበረ ቋንቋ ነው። ከዛ ነብዩ መሐመድ መጣ ነብዩ መሐመድ ከመጣ በኋላ የእስልምና መጽሐፍት መዛግብቶች በዚሁ በአረብኛ ቋንቋ ተጻፈው አብራውያንንም ማለት ትችላለህ አይሁዶቹ ቋንቋም ከዚህ ጋር ተመሳሳይ ነው ለምሳሌ ጥንታውያን አይሁዳውያን የትንቢት መጻሕፍቶችን የተለያዩ መጽሐፍቶችን የጻፉት በብራይስጥ ነው ከዛ በአርማይክ ጽፈውታል ከዛ በግሪክ ጽፈውታል ይሄ ማለት ግን በቋንቋ መልእክታቸውን አስተላለፉ መልእክታቸውን ለዚህ ዘመን አቀበሉ ማለት እንጂ አርማይክ፣ እብራይስጥ ወይም ደግሞ ግሪክ ክርስትና ነው ማለት አይደለም። ግሪክ ራሱን ችሎ ቋንቋ ነው። ግን አብዛኛውን የአዲስ ኪዳን መጽሐፍት የተጻፉት በግሪክ ቋንቋ ነው። የሮማ ካቶሊክን ብናነሳት የሮማ ካቶሊክ አብዛኞቹ መጽሐፍቶቿ በላቲን የተጻፉ መጽሐፍቶች ነው ያሉት መዛግብቶቿ የላቲን ቋንቋ ላይ የተመሰረቱ ናቸው። ላቲንኛ ግን ካቶሊክ ነው ማለት አይደለም። ልክ እንደዚሁ ግዕዝ የኦርቶዶክስ ቤተክርስቲያን ብዙ መዛግብትን የያዘ ከመጥፋትም ደግሞ የታደገች የኦርቶዶክስ ቤተክርስቲያን ብትሆንም ራሱን ችሎ ግን ግዕዝ ማለት ክርስትና ማለት አይደለም፣ ራሱን የቻለ ቋንቋ ነው። በዚህን ያህል ደረጃ ግን ጠባችሁና ወርዳችሁ ቋንቋን እነዚህ ልጆች ከቤተ ክርስቲያን ጋር ሰፍተው እንዲያስቡ የቋንቋ ግጥሟ ውስጥ ልጅቷ እየተናገረች ያለችው ነገር እጅግ በጣም ጸያፍ ነው። ድግምት መተት ምናም ትላለች። ከግዕዝ ጋር የተያዘ አይደለም። ድግምትና መተት በነገራችን ላይ አሁን በጣም ፖፕላር በሆኑት በእንግሊዝኛ ቋንቋ መተት አለ፣ ድግምት አለ፣ ብላክ ማጂክ አለ። ከቋንቋ ጋር የተያዘ ጉዳይ አይደለም። ሁልጊዜ ክፋት በሁሉም ሀገር ቋንቋ፣ በሁሉም ሀገር ንግግር ውስጥ ይኖራል። ለምሳሌ አሁን የምንነጋገርበት አማርኛ ራሱ የተወለደው ከግዕዝ ቋንቋ ውስጥ እንደሆነ ማሰብ አለባችሁ። ስለዚህ አሁን አማርኛ ስለተናገርኩ አማርኛ ከሆነ እምነት ጋር ከሆነ ነገር ጋር ሰፍቶ ያንን እምነት ለማዋረድ ያንን እምነት ለማንቋሸሽ በዚህን ያክል ደረጃ ሕፃናትን ተንኮል ማጥመቅ ትክክል ነው ብዬ አላስበ ግዕዝን የእኔ ልጆች እንዲማሩ ፈልጋለሁ። እኔ የኦርቶዶክስ ቤተክርስቲያን ምዕመን አባልም አይደሉም ግን እንዲማሩ ፈልጋለሁ። አንድ ቋንቋ ስለሆነ ማለት ነው። አረበኛ ቢችሉ ልጆቼ ደስ ይለኛል። አረብኛ እንዲችሉ ስፈልግ፣ ግን ሙስሊም እንዲሆኑ ፈልጋለሁ ማለት አይደለም። ስለዚህ በጣም ክፉ የዚህ ዓለም ሐሳብ ወደ ሀገራችን እየገባ ነው። በብሔር ሞክረው አልጣሉንም። በፖለቲካ ሞክረው አልጣሉንም። አሁን በሃይማኖት ሊያባሉን የሚፈልጉ ስውር ኃይሎች ከኋላ ያሉ ይመስለኛል። ሙስሊሙ ኦርቶዶክሱን ፕሮቴስታንቱ፣ ፕሮቴስታንቱ ኦርቶዶክሱን፣ ሙስሊሙን ኦርቶዶክሱ ሙስሊሙና ፕሮቴስታንቱ ላይ እንዲነሳ፣ ሌሎቹም ሃይማኖቶች እርስ በርስ በአይነ ቁራኛ እንዲጣሉና ተከባብሮ የመኖር ምስጢራቸውን አፈርሰው እንዲባሉ የተፈለገ ክፉ ሴራ ያለ ይመስለኛል። ስለዚህ ይህንን ቪዲዮ የምታዩ የትኛውም እምነት ተከታይ ሰዎች በብልጠት በብልሃት ይህንን ክፉ ዘመን እንድታልፉ ለልጆቻችሁ የሚኖርባት አገር ሰርታችሁ እንድታልፉ ጌታ ክርስቶስ ኢየሱስ እስኪመጣ ድረስ ዳግም የእግዚአብሔር ልጅ በክብር እስኪገለጥ ድረስ ሁላችንም በሰላም የምንኖርበትን ሀገር ከኛ አንጻር ልንመሰርት ልንፈጠር ይገባል ብዬ አስባለሁ። በዚህ ደረጃ ፕሮቴስታንት ኦርቶዶክስን ሊያከብር፣ ኦርቶዶክስ ፕሮቴስታንት ሙስሊሙን ሊያከብር እንዲሁም ሙስሊሙ ኦርቶዶክሱንም ፕሮቴስታንቱንም ሌሎቹንም ሃይማኖት በስፋት ያሉትን እምነቶች እንድናከበር እንድንቀባበል ያስፈልጋል። በትምህርት እርስ በርስ መነጋገር፣ ሰላማዊ በሆነ መንገድ መወያየት በጣም የሰለጠነ ማህበረሰብ አንዱ መገለጫ ነው። ነገር ግን ቋንቋን ተገና አድርጎ የሆነ ሃይማኖትን ማዋረድ መምታት ግን ነገር ፍለጋ አመፀኝነት ነው። ስለዚህ የዚች ልጅ ወላጆች፣ የዚች ልጅ ቤተሰብ፣ ይህን ግጥም የጻፋችሁ ሰዎች፣ ከኋላ ያላችሁ ሰዎች ከቻላችሁ ስለዚህ እኩይ የሆነ ምግባራችሁ ይቅርታ እንድትጠይቁ አመለካከታችሁ እንድታስተካክሉ ጥሪ ያቀርባለሁ። በኋላ እስራኤላውያን በጣም ብዙ ክርስ በጣም ብዙ ክርስቲያን ነሁሽታን የሚባል ጣዖት እንደሚያመልክ ታውቃላችሁ። ምንድን ነው ልትሉኝ ትችላላችሁ። ኧረ እኔ ክርስቲያን ነኝ ጣዖት አላመልክም ልትሉም ትችላላችሁ። የሚገርማችሁ ነሁሽታን ማለት እግዚአብሔር ለእስራኤላውያን በበረሃ ውስጥ ሳሉ ያዘጋጀላቸው መድኃኒት ነው። ትዝ ይላችሁ እንደሆነ ከግብፅ ምድር ከወጡ በኋላ እግዚአብሔር መናን ሰጣቸው፣ ጠላቶቻቸውን አስሸነፈላቸው። በኋላ ግን ቆይተው ቆይተው ተሰለቻሉ እና ተስፋ ቆረጡ። ምንድን ነው በረሃ ውስጥ ጥለህን ልንሞት ነው እንዴ? ልንጠፋ ነው እንዴ? እዚያ መጣህን? ብለው እግዚአብሔርና ሙሴ ላይ ማማረር ጀመሩ። በዚህ ጊዜ እግዚአብሔር ተቆጣና ተናዳፊ እባቦችን ላከባቸው። ከዛ በኋላ ብዙዎች ሞቱ፣ አብዛኞቹ ተነደፉ። በዚህ ጊዜ እግዚአብሔርን እንደበደሉ ገባቸውና ንስሐ መግባት ጀመሩ። ከዛ ሙሴን መጣው፣ እባክህ ሙሴ ወደ እግዚአብሔር ሂድና ጸልይልን፣ መፍትሄ ይስጠን አለ። እግዚአብሔር ደግሞ ጸሎታቸውን ሰማቸውና ምን አለ ሙሴን፣ ሂድ የነሐስ እባብ ስራና አንጠልጥለው ከዛ በኋላ ሰዎች የተነደፉ ሰዎች ወደዛ እባብ ሲመለከቱ ህይወታቸው ይፈወሳል ብሎ ነገሩ እና ሙሴም እንደታዘዘው ይህንን አደረገ። ያንን የነሐስ እባብ ምን አደረገው ሰቀል። ከሰቀለው በኋላ ሰዎች ተረፉ። ማለት ይሄ ታሪክ እንዲሁ እንዳለ መጽሐፍ ቅዱስ። ስለዚህ የነሐስ እባብ ምንም ነገር አይልም አንቲል ህዝቅያስ የሚባል ንጉሥ እስኪመጣ ድረስ ማለት ይሄ ሙሴ ከሞተ ከሰባት መቶ ወይም ከስምንት መቶ ዓመት በኋላ የነበረ ንጉስ ነው ሕዝቅያስ። እስራኤላውያን ለካ ይሄንን ነሁሽታን የተባለውን የነሐስ እባብ አላጠፉትም ነበር እና ከመቆየቱ የተነሳ እንደውም በኋላ በኋላ እስራኤላውያን ለዚህ ለነሐስ እባብ እጣን ያጥኑ፣ አምልኮ ያደርጉ ነበር ማለት እና ሕዝቅያስ ግን እግዚአብሔርን የሚወድ እግዚአብሔርን የሚፈራ ንጉስ ስለነበረ ይሄንን ጣዖት የሆነ ነገር አቃጠለው ይለናል። ምን ልላችሁ ነው? ነውሽታን ማለት ምን ማለት? ነውሽታን ማለት እግዚአብሔር በአንድ ወቅት ለእኛ ስጦታ አርጎ መፍትሄ አርጎ መድኃኒት አርጎ የሰጠን ነገር ከእግዚአብሔር በላይ ስንወደው፣ ከእግዚአብሔር በላይ ስንታመንበት፣ ከእግዚአብሔር በላይ ስንፈልገው፣ ያ የነውሽታን ጣዖት ይባላል። የሰጠን ውበት ሊሆን ይችላል፣ የሰጠን ትዳር ሊሆን ይችላል፣ የሰጠን ስራ ሊሆን ይችላል፣ የሰጠን ዘመድ ሊሆን ይችላል፣ የሰጠን ስልጣን ሊሆን ይችላል። ከእግዚአብሔር በላይ የሰጠንን ነገር ስናከብር የሰጠንን ነገር ስንታመንበት፣ ነሁሽታን ነው። የቱ መልካም ነገር እኮ ነው እግዚአብሔር ኦሪጂናሊ ሲሰጠን እኮ መልካም ነው። ግን ያ መልካም ነገር እግዚአብሔርን እንዳናይ ግርዶሽ ከሆነብን፣ የምንታመነው በዛ መልካም ነገር እግዚአብሔር በሰጠን መልካም ነገር ከሆነ ነሁሽታን። ሰጪው ከስጦታው ይበልጣል። አዳኙ ከጤናው ይበልጣል። ባራኪው ከበረከት ይበልጣል። እግዚአብሔር ነው ዋናችን። እግዚአብሔር ነው ሊፈለግ፣ ሊወደድ አይናችን ሊጣልበት